ኢራን የኒክሌር ምሽጎችን ሊያወድም ይችላል የተባለው ብቸኛው የአሜሪካ ሀያሉ ቦምብ ዩኤስቢ ስፕሪት አውሮፕላን ብቻ ጂቢዩ 57 ኤቢ ቦምብን መሸከምና መጣል እንዲችል ተደርጎ የተሰራ ነው። የኢራን ከምድር በታች የተገነቡ የኒክለር ተቋማትን ለመምታት የሚችለው መሳሪያ አንዱ ብቻ ነው። ይህ የኢራን የኢራን ምሽጎችን ሊያወድም ይችላል የተባለው አውሮፕላን ምንድን ነው፣ ይዘቱ ውስጥ ምንድን ነው የሚለውን በሰፊ ይዘን እንቀርባለን። ኢትዮጵያ እስከ አርጀንቲና፣ የእስራኤሉ የስለላ መስሪያ ቤት ሞሳድ ስኬታማ ኦፕሬሽኖች የሂዝቦላ መሪዎችና አባላትን የሚጠቀሙበት የመገናኛ መሳሪያ የሆነው ፔጀር የሰሞኑ መነጋገሪያ ሆኗል። እነዚህ መዳፍ የማይሞሉ መሳሪያዎች ውስጥ የተጠመዱ ፈንጂዎች ፈንድተው አርባ ገደማ ሰዎች ተገደሉ። ተያይዞ የእስራኤሉ ሞሳድ ኦፕሬሽኖች በተመለከተ ከመነሻው እስከ መድረሻው በዚህም ዜና ትንታኔ ይኖረናል። ሰላም ጤና ይስጥልን ውድ የኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡ አርዕስተ ዜና ወደ እናንተ ይዘን ቀርበናል። እስከ መረጃው ፍጻሜ ድረስ በአብሮነት እንዲዘልቁ በአክብሮትና በትህትና እንጠይቃለን። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረግዎን እንዳይረሱ። ወደ እለቱ የመጀመሪያ ዜና ትንታኔያችን ስናልፍ የኢራን የኒኩሌር ምሽጎችን ሊያወድም ይችላል የተባለው ብቸኛው የአሜሪካ ሀያል ቦምብ የኢራን ምድር በታች የተገነቡ የኒኩለር ተቋማትን ለመምታት የሚችለው መሳሪያ አንድ ብቻ ነው። ይህ እስካሁን ጥቅም ላይ ያልዋለ ቦምብ ደግሞ የሚገኘው በአሜሪካ እጅ ብቻና ብቻ ነው። እስራኤልም ይህንም መሳሪያ እንድትጠቀም እስካሁን የአሜሪካ ይሁንታ አላገኘችም። ይህም ጂቢዩ 57 ኤቢ የሚባለው ሲሆን በመሬት ሰርስሮ የሚገባ የዓለማችን ትልቁ የኒኩሌር ያልሆነ ምሽግ ደረማሽ ቦምብ በአሜሪካ ባልተቤትነት የተያዘ ነው። ኢላማ አነጣጥሮ መምታት የሚችል 1 ወይም 130 ኪሎ ግራም የሚመዝን ይህ ቦምብ የኢራን የምድር ውስጥ የኒኩለር ኃይል ማበልጸጊያ የሆነው ፎርድ እንደርመሶ ሊገባ ይችላል ተብሏል። ፎርድ የኒኩለር ተቋማት ከተራሮች ስር ከመሬት በታች የተገነባ የኒኩለር ጦር መሳሪያ ማምረቻ ነው። ከመሬት በታች ዘልቆ የሚያወርመው ይህ ሀያል ቦምብ ምንድን ነው? ያሉት ተግዳሮቶች ምንድን ነው? ጥቅም ላይ ሊውል ይችላሉ የሚለውንም ዝርዝር ይዘናል። የአሜሪካ መንግስት እንደ የሚለው ከሆነ ጂቢዩ 57 ኤቢ የተባለው በጥልቀቱ የተቀበረና የተጠናከረ ጉድጓዶችና ዋሻዎች ሰርስሮ መግባት የማጥቃት አቅም ያለው መሳሪያ ነው። 6 ሜትር ርዝመት ያለው ሲሆን ይህ ቦምብ ከመፈንዳቱ በፊት በግምት 61 ሜትር ወደ ውስጥ ዘልቆ መግባት ይችላል ተብሎ ይታመናል። ከዚህም በተጨማሪ ብዙ ቦምቦችን መበተን የሚችል ሲሆን እያንዳንዱ ፍንዳታ ተጨማሪ ጥልቀት እየሰረሰሩ ይገባሉ። በቦይንግ የተሰራው ይህ ኤምኦቢ ቦምብ ለውጊያ ጥቅም ላይ ውሎ አያውቅም፣ ግን በኒውስ ሜክስኮ ግዛት የአሜሪካ ወታደራዊ መሳሪያ መሞከሪያ ላይ ተፈትሿል። አቆጣጠር በ2017 በአፍጋኒስታን ለጦርነት ጥቅም ላይ ከዋለ በኋላ የቦምቦች ሁሉ እናት ተብሎ ከተንቆለጳሰ በኋላ 9800 ኪሎ ግራም የሚመዝነው ማሲቭ ኤርዳናስ ኤር ብላስት ወይም በምጻረ ቃሉ ኤምኦቢ ቦምብ የበለጠ ኃይለኛ ነው። በዩናይትድ ኪንግደም ብራድፎርድ ዩኒቨርሲቲ የሰላም ጥናት ፕሮፌሰር የሆኑት ፓለጅ ሮጀርስ የአሜሪካ የአየር ኃይል ኤምቢኦ የተባለው ተመሳሳይ መጠን ያላቸው የጦር መሳሪያ ለመስራት ከፍተኛ ጥረት አድርጓል። ግን ፈንጂዎቹ በጣም ጠንካራ በሆነ የብረት መያዣ ውስጥ የታቀፈ ነው። ውጤቱም ጂቢዩ 57 ሆኖ ተብሏል። በአሁኑ ጊዜ ዩኤስቢ ቱ ስፕሪት ወይም ስቴልቭዝ ቦምበር ተብሎ የሚታወቀው አውሮፕላን ብቻ ኤምቢዩ ለመሸከም ፕሮግራም ተደርጓል። ይህ አውሮፕላን ብዙ ጊዜ ቢዩቱ እየተባለ የሚጠራ ሲሆን በኖርዝብ ግሩፕ እየተመረተ ሲሆን አሜሪካ አየር ኃይል የጦር መሳሪያዎች ውስጥ ካሉት እጅግ የላቁ የጦር አውሮፕላን መካከል አንዱ ነው። እንደ አምባቹ ገለጻ ቢዩቱ እስከ 18 ሺህ ኪሎግራም ድረስ ሊሸከም ይችላል። ሆኖም የአሜሪካ አየር ኃይል ቢዩቱ አጠቃላይ ክብደታቸው 27 ሺህ ኪሎግራም የሆነ ሁለት ጂቢዩ 57 ምሽግ አፍራች ቦምቦችን ተሸክሞ በተሳካ ሁኔታ መብረር እንደሚችል እንደተሞከረም ተነግሯል። ይህ ከባድ ቦምብ ተሸካሚ አውሮፕላን ነዳጅ ሳይሞላ ወደ 110 ኪሎ ሜትር መጓዝ የሚችል ሲሆን በበረራ ላይ 180 ኪሎ ሜትር ርቀት አንድ ጊዜ ነዳጅ መሙላት ይችላል ተብለዋል። እንደ ኖርዝብ ግሩፕ ከሆነ አውሮፕላኑ በሰዓት ውስጥ በዓለም ላይ የትኛውም ስፍራ ለመድረስ ይችላል። ፕሮፌሰር ሮጀርስ እንዳሉ ከሆነ ኤምኦቢ እንደ ኢራን ዘመናዊ የአየር መከላከያ ስርዓት ካላት ጠላት ጋር ጥቅም የሚውል ከሆነ ቢቱ ቦምብ አውሮፕላን ባንጣዮች ከሌሎች አውሮፕላን ጋር ሊጣምር ይችላል። ለምሳሌ ኤፍ 22 ስትሪዝ ስትራይከር አውሮፕላን የጠላትን የመከላከል አቅም ለመገደብ ከኋላም ደግሞ ሰው አልባ አውሮፕላኖች ለመከተል ጉዳት ለመገምገም እና ተጨማሪ ጥቃት ያስፈልግ እንደሆነ ለማወቅ ጥቅም ላይ ይውላል። የአሜሪካ የእነዚህ ኤምኦቢ ቦምብ ክምችት ያላት የተወሰነ ሊሆን እንደሚችል ይገመታል። በአጠቃላይ ምናልባት አስር ወይም ሃያ ቦምቦች ሊኖሯት ይችላል ተብሎ ይገመታል። የሚባለው ከመፈንዳቱ በፊት 61 ሜትር መሬት ሰርስሮ የመግባት አቅም አለው። ኢራን ላይ ጥቅም ሊውል ይችላል ተብሎ ታስቧል። ፎርድ ነከናታ አስቀጥሎ የኢራን ሁለተኛ የኑክሌር ማብለጸጊያ ተቋም ነው። ከቴህራን በስተደቡብ ምዕራብ 95 ኪሎ ሜትር ርቀት ላይ ከምትገኘ በቆላማ ከተማ አቅራቢያ ካሉ ተራራዎች ተገንብቷል። እንደ አውሮፓ አቆጣጠር በሁለት ሺ ስድስት አካባቢ እንደተጀመረ ይታመናል። ተቋሙ በ2009 ስራ የጀመረ ሲሆን በጊዜው አመት ቴህራን መኖሩ በይፋ ተናግራለች። ባለው የኢራን የኒውክለር ማበልጸጊያ 80 ሜትሮ ጥልቀት ካለው በአፈርና በድንጋማ ተሸፍኖ የተገነባ የሚገመት ሲሆን በተጨማሪም በኢራንና ከሩሲያ ከምድር ከአየር የሚወነጨፉ ሚሳይል እንደሚጠበቅ ተነግሯል። በአውሮፓያኑ መጋቢት 2023 የዓለም አቀፋዊ አቶሚክ ኤነርጂ ኤጀንሲ አይኤ በመጻረቅ አሉ ወደ 837 በመቶ ጥራት ያለው የበለጸጉ ዩራኒየም ቅንጣቶች በቦታው አግኝቷል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በኢራን ላይ የከፈቱት ጥቃት ዓላማ ለእስራኤል የሕልውና ስጋት ናቸው ያላቸው የሚሳይልና የኒውክሊየር መርሃ ግብሯን ማስወገድ ነው ብለዋል። እስራኤል በስልጣን ባለስልጣናትም ፎርድ የዚያነው አካል አንዱ እንደሆነ ተናግረዋል። በአሜሪካ የእስራኤል አምባሳደር ይችል ሌተር አርብ ዕለት ለፎክስ ኒውስ ይህንን በአጠቃላይ የኦፕሬሽኑ ፎርድ ማጥፋት መጠናከር አለበት ሲሉ ተናግረዋል። ነገር ግን እስራኤል ኤምኦፒ ቦምብን በራሷ የመጠቀም አቅም የላትም። ዩናይትድ ስቴትስ ደግሞ ያለው ቀጥተኛ ተሳትፎ እንድትጠቀም ልትፈቅድ አትችልም ብለዋል። ፕሮፌሰር ፎጀርስ በእርግጥ እስራኤላውያን ራሳቸው የሚያ ደርጉት አይፈቀዱም። እስራኤል ደግሞ ይህን ያህል ሰርጎ መግባት የሚችል መሳሪያ የላትም። ዩናይትድ ስቴትስ ይህን ቦምብ የምትጠቀም ከሆነ አብዛኛው የሚወሰደው የትራምፕ አስተዳደር ተሳትፎ ለማድረግ ባለፍላጎት ነው ተብሏል። ፕሮፌሰር ፎርጀርስ አክለውም በእርግጥም ትራምፕ እስራኤላውያን ለመርዳት ሙሉ በሙሉ የሚያሳዩት ድጋፍ ነው የሚወሰነው ብለዋል። በካናዳ የተካሄደው የቡድን ሰባት ስብሰባ ላይ ትራምፕ ዋሽንግተን ወታደራዊ ተሳትፎ ለማድረግ ምን እንደሚያስፈልጋት ተጠይቀው ስለዚያ ማውራት አልፈልግም ብለው ነበር። አምባሳደር ሌተርም በቅርቡ ከኢቢሲ ጋር ባደረጉት ያደረጉት ቃለ ምልልስ አሜሪካ በፎርድ ላይ ጥቃት ለመፈጸም ልትሳተፍ እንደሆነ ተጠይቀው እስራኤል የመከላከል እርዳታ ብቻ አሜሪካ እየጠየቀ ተናግረዋል። አክለውም ፎርደን ለመመከት የሚያስችለው በርካታ መጠባበቂያዎች አሉት ብለዋል። ኢራን ሁልጊዜ የኒውክሌር መርሃ ግብሯ ሙሉ መብኑ ለሰላማዊ አገልግሎት እንደሆነ ስትገልጽ የቆየች ቢሆንም የኒውክሌር ጦር መሳሪያ ለማምረት ፍላጎት እንደሌላት ተናግራለች። ነገር ግን ባለፈው ሳምንት የዓለም አቀፋ የኒውክሌር ተቆጣጣሪ ድርጅት ኢራን ከ20 ዓመት በኋላ ለመጀመሪያ ጊዜ የገነባቸው ግዴታ መወጣት በይፋ አወጇል ። በቅርቡ እስራኤል በኢራን የኒኩሊየር ተቋማት ላይ የአየር ጥቃት ብትፈጽምም ፕሮፌሰር ፎርጀስ ማንኛውም መንገድ እስራኤል ከመሬት በታይ በጥልቀት የተቀበሩ የኢራን የኒኩሊየር ተቋማት ማውደም ትችላለች የሚል እምነት እንደሌላቸው ይናገራሉ። በመሰረቱ ራሳቸው ማድረግ የማይችሉ ለማድረግ እንደ ኤምኦፒ ያለ ነገር ይፈልጋሉ ብለዋል። በአሜሪካ የሚገኘው የጦር መሳሪያ ቁጥጥር ማህበረሰብ የፖሊስ ዳይሬክተር የሆኑት ኬልስ ዳቪስ ፓርት እንዳሉ ከሆነ ፎርድ በስራ ላይ እስካለ ድረስ ኢራን አሁንም በቅርብ ጊዜ ዩራኒየም ልታበለጽግ ትችላለች። ኢራን በዚህ ተቋም የኒውክሌር ወደ ጦር መሳሪያ ደረጃ ማበልጸግና ዩራኒየም ወደማይታወቅ ቦታ የመውሰድ እድል አላት ብለዋል። ነገር ግን ምንም እንኳ ኤምኦፒ ጥቅም ላይ ቢውልም ኢራን ጣቢያዎች ጥልቀትና ጥበቃ ስለማይታወቅ ስኬታማ መሆን ማረጋገጥ አይቻልም ሲሉ ፕሮፌሰር ሮጀርስ ተናግረዋል። ይህ ልዩ መሳሪያ በአሁኑ ጊዜ ካሉት ከማንኛውም መሳሪያዎች ይልቅ የኢራን የኒውክሌር አቅም የማውደም ምርጥ እድል አለው ብለዋል። ነገር ግን ይህን ማድረግ ይቻል እንደሆነ ገና አልታወቀም ሲሉም ከወደው አብራርተዋል።